ስልካችሁን ወደ ዋንዩይ 7 ማለትም ወደ አንድሮይድ 15 አፕዴት ካደረጋችሁ ዋንዩይ 7 ላይ ከተሻሻሉ እንዲሁም ከተጨመሩ ነገሮች መካከል ስምንቱን አሳያችኋለሁ። ታዲያ እንደተለመደው ቪዲዮን ላይክ አርጋችሁ መጀመራችሁን እንዳትረሱ። አሁን በቀጥታ ወደ ቪዲዮ። የመጀመሪያው ዋንዩይ 7 ላይ የተቀየረው ነገር የአፖቹ አይከን እና ከለር ነው። ዋንዩይ 6 ላይ ከነበረው የተወሰነ የአይከን ለውጥ አድርገውበታል። እንደምትመለከቱት ዋንዩይ 6 ላይ ይህን ይመስል ነበር። ዋን ዩአይ ሰበን ላይ ደግሞ ይህን ይመስላል። ዋን ዩአይ ሰበን ላይ የአፖቹም ከለር ደመቅ ያለ ነው። የተወሰነ ለውጥ አድርገውበታል። ሁለተኛው ለውጥ የተደረገበት ነገር ኩዊክ ሴቲንጉ ነው። ዋን ዩአይ ሰበን ላይ ኩዊክ ሴቲንጉ ከዋን ዩአይ ሲክስ የተወሰነ ለውጥ ተደርጎበታል። እንደምታዩት ብራይትነስ መቀነስና መጨመር የሚቻልበት አማራጭ እንደዚህ ተቀምጧል። ከዛ በተጨማሪ ደግሞ ድምፅ መቀነስና መጨመር የምችሉበት አማራጭም ይህን ይመስላል። ዋን ዩአይ ሲክስ ላይ ከነበረው ጋር ሲነጻጸር ልዩነታቸው ይህን ይመስላል። ድምፅ መጨመሪያና መቀነሻዎቹ ላይ ያሉትም ልዩነቶች አጠቃላይ ይህን ይመስላሉ። ሶስተኛውና ዋን ዩ አይ ሰቨን ላይ ከተጨመሩት ነገሮች በጣም የወደድኩት በአንድ ጊዜ ኩክ ሴቲንጉን መክፈት ከፈለጋችሁ፣ ወይም ወደ ኩክ ሴቲንጉን መግባት ከፈለጋችሁ በስተቀኝ በኩል ከላይ ልክ እንደዚህ ወደታች ስዋይፕ ስታረጉ በአንዴ ወደ ኩክ ሴቲንጉ ያስገባችኋል። በተመሳሳይ ደግሞ በግራ በኩል ከላይ ልክ እንደዚህ መታችሁ ወደታች ስዋይፕ ስታደረጉ ኖቲፊኬሽን ፓናሉን ያመጣላችኋል ይሄ ነገር እኔ በጣም ተመችቶኛል ዋንዋይ ሰበን ላይ ይሄንን አገልግሎት ከዚህ በኋላ መጠቀም ትችላላችሁ አራተኛው ደግሞ ለውጥ የተደረገበት ነገር ሰርች ባሩ ነው ከዚህ በፊት ዋንዋይ ሲክስ ላይ ሰርች ባሩ ከላይ ነበረ አሁን ደግሞ ዋንዋይ ሰበን ላይ ሰርች ባሩን ከስር አድርገውታል ይሄ ምንም ልዩነት የለውም ለእኔ ከስር ማደረጉት ከላይ ያን ያህል ልዩነት የሚፈጥር ነገር አይደለም ነገር ግን ዋንዋይ ሰበን ላይ ሰርች ባሩ ወደ ስር መጥቷል አምስተኛው ዋንዋይ ሰበን ላይ የተሻሻለው ነገር ከዚህ በፊት ስልካችሁ ከ80 ወይም ከ85% በላይ ቻርጅ እንዳያደርግ ማድረግ የምችሉበት አማራጭ ነበር። ያንን አማራጭ አሁን እስከ 95% አሳድገውታል። ይህንንም ለማድረግ በመጀመሪያ ወደ ስልካችሁ ሴቲንግ ትገቡና ባትሪ የሚለውን ከነካችሁ በኋላ ፕሮቴክት ባትሪ ወይም ባትሪ ፕሮቴክሽን የሚል ታገኛላችሁ። ከዚህ በፊት ዋንዋይ ሲክስ ላይ ከ80 እስከ 85% ነበር። አሁን ግን ዋንዋይ ሰበን ላይ እስከ 95% አማራጩን አሳድገውታል። ስለዚህ እናንተ እስከ 95% ባለው የፈለጋችሁት ላይ ማድረግ ትችላላችሁ ማለት ነው። ይሄም ደግሞ ስልካችሁን ማታሰክታችሁ ጠዋት የምትነቅሉ ከሆነ ስልካችሁ 100% መሆን ሳይጠበቅበት የፈለጋችሁት ላይ አድርጋችሁ እዛ ላይ ሲደርስ እንዲያቆም ማድረግ የምችሉበት አማራጭ ነው። እኔ በግሌ እስከ 95% አማራጭ መኖሩን በጣም ወድጀዋለሁ። ስድስተኛው ዋናው ሰበን ላይ ለውጥ የተደረገበት ነገር ስልካችሁን ቻርጅ ስትሰኩ ያለው ቻርጅንግ አኒሜሽን እና ቻርጂንግ ሳውንድ ነው። ዋን ዩይ ሰብን ላይ ያለው ቻርጂንግ አኒሜሽን እና ቻርጂንግ ሳውንድ ከዚህ በፊት ከነበረው የተወሰነ ለውጥ ተደርጎበታል። በተለይ ደግሞ ቻርጂንግ አኒሜሽኑ እኔ በጣም ተመችቶኛል። ከዋን ዩይ ሲክሱ ይሄኛው በጣም የተሻለ ነው፣ የሚያምር ነው። ስለዚህ ስልካችሁን ወደ ዋን ዩይ ሰብን ማለትም ወደ አንድሮይድ 15 አፕዴት ካደረጋችሁ ቻርጂንግ አኒሜሽኑ ይሄን ይመስላል ማለት ነው። ሰባተኛው ለውጥ የተደረገበት ነገር የባትሪ ፐርሰንቱን የምናይበት አማራጭ ነበረ። እንደምትመለከቱት ዋን ዩይ ሲክስ ላይ ባትሪ ፐርሰንቱ ልክ እንደዚህ ነበር የሚያሳየው። ዋን ዩይ ሰበን ላይ ደግሞ ልክ እንደዚህ ተቀይሯል ማለት ነው፣ የተወሰነ ለውጥ አድርገውበታል። ስምንተኛው ዋን ዩይ ሰበን ላይ ለውጥ የተደረገበት ነገር ስልካችሁ ላይ ሙዚቃ ሊሆን ይችላል፣ የተለያዩ ኦዲዎችን ከፍታችሁ ስልካችሁን ቆልፋችሁ ልክ እንደዚህ ስታበሩት የሚታየው እይታ ለየት ባለ መልኩ ልክ እንደዚህ ተቀይሮ መጥቷል። ስልካችሁ ላይ የተለያዩ ኦዲዎችን ከከፈታችሁ በኋላ በቀላሉ እዚሁ ላይ ስልካችሁን ቆልፋችሁ መቀየር የምትችሉበት አማራጭ መጥቷል። ስለዚህ የፈለጋችሁትን መርጣችሁ ቀይራችሁ መጠቀም ወይም ማዳመጥ የምችሉበት አማራጭ አለው። ባን ዩአይ ሰበን ላይ ከተጨመሩ ወይም ከተሻሻሉ ነገሮች እናንተ በጣም የወደዳችሁትን ወይም የተመቻችሁን ኮሜንት ላይ ንገሩኝ። ቪዲዮውን ሼር ማድረጋችሁንም እንዳትረሱ።